እንደው ስራ ስለ ሀገራችን፣ እኔ ብቻ ነኝ ወይስ እናንተንም ያሳስባችኋል? እውነት ለመናገር አንዳንዴ ኢትዮጵያ ሀገራችን ምልትሆን እንደሆነ በጣም በቃ የሆነ አስባለሁ። አስባችሁታል? በየፌስቡኩ በየቴሌግራም ግሩፑ፣ በየቲክቶኩ የምናያቸው ነገር የእውነት እኛ በተለይ ስደተኞች አቅማችን በላይ ና ኢትዮጵያ ለመሄድ የሚያስፈራ እና የሚያሳዝን እጅግ በርካታ ነገሮችን ሁሌ ነው የምናየው፣ ማለት ነው እንግዲህ እዚህ ምስሉ ላይ እንደምትመለከቱት በነገራችን ላይ ይሄ ብቻማ አይደለም። እንግዲህ አንድ ሐኪም እኔ አላቅም ብቻ ከምን ጀምሬ ከምን እንደማወራ ራሱ አንዳንዴ ግራ ያጋባኛል። አንድ ሐኪም እንግዲህ ባይዘወ ኢትዮጵያ የሆነ በሽታ መቷል ተብሏል፣ እና እንግዲህ እሱን ስላጋለጠ ከስራ ተባሯል የሚባል እንትን ቲክቶክ ላይ በጣም አሰራጭተውት እና በጣም አዘንኩኝ። ምክንያቱም ኢትዮጵያ ላይ እየተደረገ ያሉት ምሁራኖች የተማሩት ሀገርን የሚጠቅሙን አስተማሪዎችን ወዘተ የተለያዩ ነገሮች ሲገደሉ፣ ስራቸው ሲፈናቀሉ ሳይ በጣም ያስለቅሰኛል። ሁሉም ነገር የእውነት ለመናገር የእውነት እንዳንድ ሰው ማለት ነውና እንሱ ብቻም አልቀረም እንግዲህ ከታምሌሉ ላይ እንዳያችሁት እጅግ በጣም የሚያሳዝን የገበሬዎች እህል እየተቃጠለ የሚያሳይ ቪዲዮዎች ነበሩ ማለት ነው። ነገር ግን ሰዓት ያለበትን አላመጣሁትም። ዝም ብዬ ለታምሌል ብዬ አመጣሁት። የእውነት ብቻ ምን እንደምል አንዳንዴ ግራን የሚያጋባኝ በቃ ቃላት ያጥረኛል። እንደዚህ የሆነ ታቅሜ በላይ ነው። ለሰላም ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛልኝ በያላችሁበት የዓለም ዳርቻ። እንግዲህ እንደተለመደው እጅግ በጣም በሚያሳዝን ነገር መጥቻላችኋለሁ። እሱም እንግዲህ ከታም ሌሎ ላይ እንዳያችሁት ኢትዮጵያ ሀገራችን እንግዲህ በጣም ውስብስብ ውስጥ ነች ያለችው ና ከሱም ውስጥ እንግዲህ ያው እርስ በርስ ጦርነት ነው ማለት ነው። ኢትዮጵያ እንኳን ለኛ ለማንኛውም የምትበቃ ሀገር ነች ና ግን እንዳለመታደል ሆኖ መሪ ከሌለበት ምንም ፋይዳ የለውም። ና እንግዲህ በመሪዎቿ የተነሳ ኢትዮጵያ እጅግ ለበርካታ መታቶች በጦርነት የምትታወቅ ሀገራችን እንዲሁም ብዙዎችን ያጣንበት ጀግኖችን፣ ሞሮችን ብዙ ብዙ ጓዶቻችን ያጣንበት አመታት ቢኖር ያው አብይ አህመድ ከመጣ አንስቶ እንግዲህ እሱን የሚወዳደረው የለም ባይዘዌ። ከዛ ያለፉ መንግስታት ቢኖሩም ነገር ግን የሱ ደግሞ በጣም ልዩ ነውና ቤተ ክርስቲያኖች፣ መስጊዶች፣ የተለያዩ መጽሐፍ ቅዱሶች ሲቃጠሉ በቃ ኦልሬዲ አብይ አህመድ ሁሉን ነገር ደፍሯልና። እና እንግዲህ የዚህ የዚህ የቤተ ክርስቲያኑ የመስጊዱ፣ የቁርአኑ፣ የመጽሐፉ ይሁን አላቅም። እግዚአብሔር ተጣልቶን እንግዲህ አሁንም ኢትዮጵያ የደም ምድር ሆናለች፣ የደም ሀገር ሆናለች። ኢትዮጵያ በድህነትም በምንም ተሽቆልቀላለች። እንግዲህ ዜጎቿ በስደት እየመጡ እያለቁ ነው፣ በባህር እንዲሁም ዱባይ ላይ ምናልባት ዱባይ ላይ አላችሁ ብዙዎቻችሁ እና ብቻ ምኑ ከምን ብዬ አላቅም። ብዙቶቻችን ወንድሞቻቸውን ቤታቸውን እያሸጡ እያመጡ የተለያየ ነገር እያደረጉ እያመጧቸው አሁንም ቢሆን ሀገራችን አላስፈላጊው ጥንቅጥ መቻለች። እና እና እስከ መቼ ድረስ ነው በቃ የሚለን? ዜጎቿ በጣም እያለቁ ነው ያሉት። በባህር፣ በየመን፣ ሳውዲ አረቢያ እጅግ በርካታ እስረኞች አሉ። በጣም በሚያሳዝኑ ሁኔታ ሴቶች፣ ወንዶች፣ ህጻናቶች እጅግ በጣም በስርት፣ የሚበላ የለም ብርድ ነው። አሁን በሙቀት ጊዜ ሙቀት አለ። ሀገራችን እንደምናየው አንድ መሆን አቅቶን በጣም በብዙ ነገር እየተሰቃየን ያለ ነው እና ይሄ ነገር ነው ያንዳንዴ በምን እንደሚያበቃ አላውቅም። እውነት ለመናገር የእውነት እና እንግዲህ አንድ ገበሬ ሊከበር ነው የሚገባው። ገበሬ ከሌለ ማንን መኖር አይችልም። እዛም ባሻገር ደግሞ ህዝብ ከሌለ ማንንም ማንንም መግዛት አይችልም። በነገራችን ላይ እኔ ግን አሁን እንደተረዳሁት መንግስታችን መንግስት ተብየው ማለት ነው። በቃ ኢትዮጵያ ህዝቦች ሆን ጨርሶ ጨርሶ እሱ ለኦሮሞም ለአማራም ለማንም ለትግሬም የሚሆን መንግስት አይደለም። እና ኢትዮጵያን በቃ እንደዚህ ውድምድም አድርጎ ምናልባት ለጎረቤት ሀገራት ሊሸጣት ነው የሰውዬ እንጂ በጤናው አይደለም። እውነቴን ነው የምላችሁ ህዝብ በድሮን እየገደለ በመድኃኒት ይኸው ድሮን አለ አለ ድሮን የሚሰጠው ሲያጣ ደግሞ አሁን ደግሞ አዲስ በሽታ ኢትዮጵያ መጥቷል እየተባለ ዶክተሮች አጋለጡ ሲባል ዶክተሮች ለእስር ቤት እንደው ያስቃሉ። ከጎበዝ ለእስር ቤት የሚዳረግበት ነው ማለት ነው። ከዛ በሻገር ደግሞ እንግዲህ ገበሬው ስንት ለፍቶ ማዳበሪያ አቶ ማዳበሪያ በስንት ነገር ተንከላቶ ከብቱን እየሸጠ ብዙ ነገሩን እየሸጠ አመታት በባዶ እግሩ እየሄደ በዝናብ በተለያየ ነገር እየተፈራረቀበት የደከመበትን አመት የለፋበትን ቀለውን እንግዲህ እያቃጠለ ይገኛል የአብይ አህመድ መንግስት። ስለዚህ ይሄ በዚህ ልክ እንዴት ነው የሀገር ጠላት የሆነ መንግስት ምንድን ነው ስ የሚደረገው እውነቴን ነው የምላችሁ እኔ አሁን ማንንም ማንንም መደገፍ አልችልም እኔ አላቅም ምክንያቱም ፋኖ ነው ይላሉ ምን ይላሉ አላቅም በነገራችን ላይ እንደዚህ ስል ደግሞ ምናልባት አንዳንድ ሰዎች አላችሁ ዝም ብላችሁ በማይመለከታችሁ የምትገቡ ማለት ነው። እየታገተ ነው ህዝብ እየታገተ ነው። ማን ነው እዚህ ጋር ቆመው ህዝብ በጣም በርካታ እየታገቱ ከአቅማቸው በላይ ገንዘብ እየተጠየቁ ነው። ስለዚህ ማን እኛ ማንን እንደግፍ? እዚህ ጋር የእውነት ነው ምላችሁ እኛ ማን ያስተዳድረናል ብለን ለብር ስንላክ፣ ለአንዳንድ ነገር ለወጭ ስንላክ ምክንያቱም ወገኖቻችን ከመታገት አልዳኑም ከመሰቃየት አልዳኑም። መላቸው ወዘተ ማን አላቅም ማንን ከማን እንደምንል በነገራችን ላይ እንደዚህ ደግሞ አንዳንድ ሰዎች አሉ እናንተ ገደል መግባት ትችላላችሁ ስለናንተ ሲጀመር ቦታ ሆኖ ደንታ የለንም ማለት ነውና አላቅም አላቅም የእውነት እንግዲህ ከጎንደር ወደ አዲስ አበባ በመኪና መምጣት አይቻልም በመኪና ሲመጡ ግማሽ መንገድ ላይ ጠብቀው ነው የሚታፈኑት የሚገደሉት ምናልባት የአማራ መታወቂያ ካላቸውም አማራዎች ተመርጠው ይገደላሉ ግፋ ሲልም ብር ይጠየቃሉ እሱንም ደግሞ በየመንገዱ በየወገኑ ተለምኖ ሲሰጣቸው ምናልባት ገለው ነው የሚጥሏቸው ስለዚህ ይህ ነገር እስከመቼ ነው መቼ ነው የሚያበቃ እህል እየተቃጠለው ጎበዝ። እኔ ምን አይነት እኔ አንዳንዴ አሁን ኢትዮጵያ ለሚሄድ እራሱ ማርያም በጣም ነው በቃ አስጠላኝ። እኔ አሁን ማለት ረዥም ዓመት ነው በነገራችን ላይ አረብ ሀገር የቆየሁት። አንዲት ሴት ልጅ አረብ ሀገር ሁለት ዓመት ከተቀመጠ በቂዋ ነው። ምክንያቱም ሱቅ ወይንም የሆነ ነገር ለራሷ በቃ ከወንድ ጥገኝነትና ከቤተሰብ ጥገኝነት ከወጣ በቂዋ ነው። እኔ ግን ከዛ በላይ ነው የቆየሁት መሄድ እፈልጋለሁ። አሁን ያለ ፍላጎቴ ነው ዝም ብዬ የምሰራ ዝም ብዬ በራሴ ጊዜ ማለት ነው ሶ ይሄን ደሞ የምሰራው ደግሞ ሀገር ሰላም ስላለ አይደለና ስላለ አይደለ ብቻ ነው። ምክንያቱም ብር ኑሮኝ ምን ያደርግልኛል? ካልሰራሁበት ካልተንቀሳቀስኩበት። ልክ አንድ ክፍል ቤት ወይ ኑሮኝ ተከራይቼ ቁጭ ብዬ ቤት ዘግቼ የወራስ ቤዛ እየበለው መቀመጥ መተኛት ነው። እንደዛ ከሆነማ የዛ የዛ ለምን አረብ ሀገር አልቀመጥም? ይሄን በሚለው አብዛኛዎቻችን ዝም ብለን ነው አረብ ሀገር በጣም ብዙ ልጆች እየሰራ ነው ያለ ነው። የእውነት ምክንያቱም ነገ ከነገ ነገ ኢትዮጵያ ትሻላለ በማለት ብለን ነበር። ጭራሽ ነው ብሶበታል የበያሰ ካሁን በፊት ህዋት እንግዲህ ምን እንዳደረገ ሁላችንም ታውቃላችሁ። ህዋት ወይንም የትግሬ ተወላጆች እንደዛ ብዙዎች ወጣቶች ተሰባብረው አካለ ጎደሉ ሆኖ ምናም ምናምን እነሱ ባለስልጣናቶች ታርቀው ውስኪ እየተረጫጩ ነው። ነገር ግን የደሃ ልጅ ግን እቤት ሆኖ አካለ ጎደሎ ሆኖ በየፌስቡኩ በእጅጉ ስናያቸው በጣም በሚያሳዝኑ ሁኔታ ነው የምናያቸው ማለት ነው። እና እኔ አላውቅም የእውነት ግን፣ እሱ አልበቃቸው ብሎ አሁን ደግሞ ድጋሚ ጦርነት እንደከፈቱ የምናውቀው ነው ማለት ነው። እና ምላችሁ ይላችሁ ፈልጌ ነው አሁንም ቢሆን ኢትዮጵያ ላይ ጦርነት መቼም ቢሆን አላበቃም። እውነቴን ነው ምላችሁ፣ በየጊዜው የምናየው ነገር እጅግ በጣም ያሳዝናልና

እንግዲህ ለሀገራችን ለኢትዮጵያ ሁላችሁም ጸሎት አድርጉ። ሀገራችን ኢትዮጵያ በእውነቱ ከሆነ እጅግ በጣም በሚያሳዝን ሁኔታ ነው ያለችውና ከእንደዚህ አይነት ነገር ይጠብቃል የእውነትና፣ ለዛ ነው ሁላችሁም ሰላማችሁ ይብዛልን። በሌላ ቪዲዮ እስከምንገናኝ ድረስ ይሄ ነው ያለው ነገር፣ መኪና እየጮኸ ይዘወይ፣ ይሄ ነው የቤታችን ውጭ ላይ ሆኜ ነው ቪዲዮ የምቀርጸው። አይመቸኝም በነገራችን ቪዲዮ ለመቅረጽ እና ለዛ ስለሆነ ሰላማችሁ ይብዛልኝ። ወዶች ማሮች ፍሮች ትክክለ ለብሶ አወልደ